ይህላችሁ ዛሬ በጣም እንደዚህ የሚያምር ሾርባ ነው የሰራሁት። እናንተም ሰርታችሁ ቪዲዮውን እስከ መጨረሻ ድረስ ካያችሁ ተወዱታላችሁ። ውድ ጓደኞች፣ አሁን ወደ ቪዲዮ አሰራር ላሳያችሁ፣ ላይክ በማድረግ ጀምሩ። ሰላም ጤና ይስጥልኝ ውድ ጓደኞች፣ ቻናል ቤተሰቦች፣ ሰላም ብያለሁ በያላችሁበት ዳርቻ። ውድ ጓደኞቼ፣ ዛሬ ሾርባ ልሰራ ነው፣ የዶሮ ሾርባ ልሰራ ነው። አብራችሁ ተከታተሉ። ግብአቶችን እነግራችኋለሁ። እዚህ ጋር እንደምታዩት ቃሪያ አለኝ የማያቃጥለው ማለት ነው። ካሮት፣ ሽንኩርት፣ እዚህ ጋር ፓውደር ወተት አለኝ። እዚህ ጋር ዶሮ አለኝ። እዚህ ጋር ቅመም አለኝ። ይሄ ዶሮ ቅመም፣ ማጂ። ይሄ ማጂ ነው ፍልፍላሷል። ይሄ ዶሮ ቅመም፣ ጨው። አሁን ትንሽ ቅቤ አርጊያለሁ፣ የገበታ ቅቤ። እዚህ እንደምታዩት ይህን ትንሽ ውድ ጓደኞቼ አሁን ደግሞ ዶሮውን እንጨምራለን ይህ በትናንሹ የቆራረጥኩን አጥንቱ ግን ተለቅ ተለቅ አርጌ ያለ አብረን እንትኑን ግን ማለት ነው ውድ ጓደኞቼ አያያቸው ምህል ሁሉንም እጨምራለሁ ይህን ቅመሙ እንደሚታዩት ሽፎን አለን ሽፎንን እጨምራለን ፓውደር ወተት፣ ይሄንን ደግሞ አዋህጃ አሳያቸዋለሁ። አያችሁ እሚመስለውን ኮላሩን። አሁን ሙቀሃ ነው የምጨምራው። ሙቀሃ እንደዚህ እጨምራለሁ። አያችሁ እንደዚህ ነው። ምሳ እየሰራሁ እዚህ ጋር ምሳ እየሰራሁ ነው። ቆይ አሳያችሁ ከምሳ በኋላ እንደዚህ ስዊት ተቃለ ስዊት ስዊት ደግሞ ሾርባ ነገር ስለሚጠቀሙ ነው። እንደዚህ ይሰራው። አሁን ሽታው ራሱ እንዴት እንደሚያምር ላይክ ሰብስክራይብ ማድረጋችሁ እንዳረሱ። ይሄንን ሲበስል አሳያችኋለሁ። እሺ ሰላም፣ ወዲህ ጓደኞች ይኸውላችሁ በድጋሚ ብቻት ነው ላይክ ሾርባዬ አሁን እንደሚታዩት እንደምታዩት እንደሚያምር እንደሚያምራያችሁ ጣሙንማ ሰርታችሁ ቅመሱት ከለሩ ምናምን ይሄን ይመስላል። እንግዲህ ዛሬ የሰራሁት ሾርባ ከምሳ በኋላ የሚጠቀሙት ይሄን እንደዚህ በጣም የሚያምር ነው። ላይክ ሰብስክራይብ ከሚፈልግ ጋር